ግንቦት 23 2017፣ ጤና ይስጥልኝ አድማጭ ተመልካቾች እንደምናረፈዳችሁ እንደምን አረፈዳችሁ። ይህ ሰዓቱን አበይትና ምጽሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ። በአማራ ክልል አሁን በዚህ ሰዓት ከፍተኛ ውጊያ እየተደረገ ነው። የአማራ ፋኖ ብሔራዊ ኃይል የአገዛዙን ጦር በበርካታ አካባቢዎች ድባቅ እንደመታውም ተሰምተዋል። በሸዋ በጎጃም ጎንደርና ወሎም የፋኖ ኃይሎች በተመሳሳይ ሰዓት የአ ዛዙን ጦር ድባቅ እየመቱትም ይገኛሉ። በጎንደር በተደረጉ ውጊያዎች የአገዛዙ ጦር ከፍተኛ ሞትና ቁስለኛም አስተናግዷል። በጎንደር በበርካታ ቦታዎች የተደረጉ የውጊያ መረጃዎችን ይዘናል፣ ታደምጣላችሁ። በሌላ በኩል በወሎ የአገዛዙ ሻምበል ጦር መሪም ከነሙሉ ትጥቁ ፋኖን ተቀላቅሏል። በአውደ ውጊያ መረጃዎቻችን የፋኖ ኃይሎች በወሎም ከፍተኛ የበላይነት የወሰዱበት ውጊያዎችን በማድረግ ከተሞችንም ተቆጣጥረ ቀርጸዋል የወሎ ፋኖ እነምሬ ወዳጆም ወደ ሸዋ መፈናጠራቸውም ተነግሯል። በሸዋ የወሎ ፋኖና የሸዋ ፋኖም የብሔራዊ ኃይሉ አባሎች በአንድነት የብልጽግናን ጦር ያረገፉበት ውጊያም ተደርጓል። ዝርዝር ይዘንበታል። በሌላ በኩል ፋኖ ደብረ ኤልያስ መግባቱና ውጊያ ማድረጉም ተነግሯል። በአርበኛ ዘመነ ካሴ የሚመራው ጦር ድልም ቀንቶታል። ዝርዝር ይዘናል። ከውጊያ መረጃዎቻችን ስንወጣ አብይ አህመድን ዳንኤል ክብረትንና አዳን ቻቤን የተመለከተ ጉዳይ ይዘናል።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 አድማች ተመልካቾች ቪዲዮውን ላይክ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖችም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁን ይቆዩ። የአዲስ አበባ ከፍታ ቦታዎችን ለኦሮሞ ወጣቶች ሸጥቶ ለመግዛት ፈረንሳይ የሚሄዱት ባለስልጣናት ሐኪሞች ሆዳም ሆናቸዋል። አብይ አህመድ፣ ዳንኤል ክብረትና ዲያስፖራው እነዚህን ጉዳዮች በተመለከቱም ዝርዝር ዘገባ አለን። እነሆም የአዲስ አበባ ከንቲባ አዳነች አቤቤ ሐኪሞችን ሰብስበው ሮብለት ሲሸነግሉም ታይተዋል አዳነቻቤ ቤ ጥያቄያችሁ ትክክል ነው እንመልሳለን ብለው ኑ ላሞኛችሁ አይነት ንግግር አድርገዋል ከትላንት በስቲያ ጠቅላይ ሚኒስትር አብይ አህመድ ርቦናል ለሚሉት ሀኪሞች እንዲሁ ብለዋል ራእይ የማይታያቸው ሆድ ብቻ ነው የሚታያቸው ቪዥን ሊኖር ይገባል በቪዥን መኖር ይቻላል ሲሎም መልሰዋል ይህ የአብይ አህመድ ንግግር ከብልጽግና ወንጌል የተቀዳ ነው ብልጽግና ወንጌል ሀብታም ነኝ ብለህ ይላል የምትፈልገውን ነገር በራዕይ ኑረው ይላል ይህ በጣም አደገኛም አስተሳሰብ ነው አብይም የዚህ አስተምሮ ሰለባ ናቸው ለዚህ ነው ኢትዮጵያውያን ሆይ አሁን በልጽጋችኋል ኩሽናችሁን አጽዱ ያሉት ከተማዋን አብልጭልጨው ብዙዎችንም ጎዳና ላይ ጥለው ህጋዊ ድሃም አድርገው ከተማዋ እንዴት እንዳማረናም በእሳቸው ሀሳብ አመንጭነት እንደተገነባ የማኅበራዊ ሚዲያ ሰራዊታቸውን በመጠቀምና የመንግሥት ሚዲያዎችን በመጠቀም ኢቤስ ከዚህም ጨምሮ የእሳቸውን ስራም እንዲያደንቁም ያስገድዳሉ። ሰውየው በእብደት ዓለም እየኖሩ ነው የሚሉም በርክተዋል። ባለፈው ከሲንጋፖር ድሮን አስመጥተው የራሳቸውን ፎቶ እያዩ ሲደሰቱም ታይተዋል። ይህ የጤና ይመስልም ያሉም በርካቶች ናቸው። ራስን የማምለክ ህመም ይዟቸዋል የሚሉም ተበራክተዋል። ይህ የብልጽግና ሰዎች ልብስ ለመግዛት ኒውዮርክ ሄዳሉ። ለመታከም ዱባይ ሄዳሉ። ሽቶ ለመግዛት ፈረንሳይ ሄዳሉ። ጫማ ለመግዛት ደግሞ ቻይና ይሄዳሉ። ሐኪሞች እርቦናል። የሰው ልጅ ተርቦ መስራት አይችልም። ለዛውም በሰው ህይወት ላይ የምንሰራ እኛ ሐኪሞች ተርበን መስራት አልቻልንም ሲሉ ቪዥን ብሉ ሆድ ብቻም አትመለከቱም፣ የሚያማምር መንገድ፣ የሚያምር መናፈሻም ተገንብቷል። እሱም ብሎ የሚል መልስ እየተሰጠ ነው። አብይ አህመድ ሀገር መምራት ሲሳናቸው ህዝቡን በጅምላም መስደብ ከጀመሩ ስራዬ ብለው ከያዙት ቆይተዋል። ከዚህ በፊት የኢትዮጵያን ህዝብ መምራት ማለት ጉንዳን መምራት ነው ብለው ተናግረውም ነበር እንዲሁም የኢትዮጵያ ህዝብ አመስጋኝ አይደለም መናፈሻ ገንብቼለት ቤተ መንግስት እየገነባው እያየም ይቃወማል ሲሉም ተሰምተው ነበር ከዚህ ቀደም ደግሞ የቤተ መንግስቱ ሎሌዎች እነ ዮናታን አክሊሉ ሰሞኑን ድሃ ጥቁር ጉንዳን ነው ብለው ዘጠና ፐርሰንት የኢትዮጵያን ህዝብ ሲሳደቡ የሚያሳይ ቪዲዮም ወጥቶም መነጋገሪያም ሆነው ሰንብተዋል አብይ አህመድ የኢትዮጵያን ህዝብ መምራት ጉንዳንን መምራት ነው ብለው መናገራቸውንም ልብ ይለዋል። ይህ ሐኪሞችን ጥያቄ ለማድበስበስ ወደብ የሚለውን ዘፈን በይበልጥ በብልጽግና ሚዲያዎች ከሰሞኑም እየዘፈኑት ይገኛሉ። ኢሳያስም የኢትዮጵያ መሪዎች አርፋችሁ ተቀመጦም ይህ ወደብ የሚለው ሀሳብ የኦሮሞማም አስተሳሰብ እንጂ የኢትዮጵያ ህዝብ አስተሳሰብ አይደለም ሲሎም የኤርትራው ፕሬዚዳንት ኢሳያስ አፈወርቄም ተናግረዋል። ኢሳያስ ኦሮሞማን መተቸታቸው የብልጽግናን ባለስልጣናት አናዷል። ኦሮሞማ ማለት ኦሮሞነት ማለት ሲሆን አሁን ላይ የፖለቲካም አስተሳሰብ ሆኗል። የኦሮሙማን አስተሳሰብ ኦህዴድ ብልጽግናም እየተገበረም ይገኛል። ቅድሚያ ለኦሮሞ የሚል ስትራቴጂክ ነድፎም እየሰራም ይገኛል። ለዚህም ነው ከኦሮሞ ውጭ ያሉ ብሔሮች ኦሮሞን ተረኛ የሚሉት። ሰሞኑን በአዲስ አበባ የፓርኪንግ ስፍራዎችና የለባጆን ጨምሮም የተራ አስከባሪ ስራዎች ለኦሮሞ ወጣቶች ተመርተዋል። አዲስ አበባን ኦሮሞ ብቻም እንዲ ዘውራት የማድረግ የቆየ የኦነግ እቅድ አሁን ተግባራዊም እየሆነ ይመስላል። ኦሆዴድ ወደ ስልጣን እንደመጣ ሰሞንም የአዲስ አበባ ክፍት ቦታዎች በኦሮሞ ወጣቶች መወረሳቸውም ይታወሳል። እንዲሁም የአዲስ አበባ ሕዝብ ከ1997 ዓ ም ጀምሮ ቆጥቦ ይደርሰኛል ብሎ እየጓጓለት የነበረው ኮንዶሚኒየምም በኦሮሞ ወጣቶች ተወርሷል። ኢሳያስ አፈወርቄ ኦሮሞማ ብለው የኢትዮጵያን ባለስልጣናት ማብጠልጠላቸውም የኦሮሞ ፖለቲከኞችን እንዲነዝራቸውም አድርጓል። ሸኔም መግለጫ አውጥቷል። ኦሮሞማ ኦሮሞነት ነው ብለዋል። ኦሮሞማ እንዲሰደብ አንፈቅድም የሚል ይዘት ያለው መግለጫም አውጥቷል። የብልጽግና አክቲቪስቶችም ኦሮሞ ተሰደበ ብለው እየየም እያሉ ይገኛሉ። ዳንኤል ክብረት ሰሞኑን ዲያስፖራውን ሞልጮታል። ዳንኤል ክብረት አራት ኪሎ ቤተመንግስት ለአብይ አህመድ ልነጠፍ ማለቱ ሳያንሰው ላፊም እየሄደ ይገኛል። አብይ አህመድ ከዚህ በፊት ዲያስፖራውን ደናቁርት ማለታቸውም የሚ ይታወስ ነው። ብልጽግና በስድብ አይታማም፣ ቲክቶከሮችን ሁሉ ያስንቃል ይባልለታል። አብይ አህመድ አንዳንዴም የሀገር መሪ መሆናቸውን ይረሱታል። ሸለፈታም፣ ደናቁርት፣ የናጡት፣ ነካሽ፣ የቀንጅብ ጉንዳን ብለው ሲሳደቡን በአደባባይ ተሰምተዋል። ይህ ከአንድ ሀገር መሪ የማይጠበቅ ነው። የብልጽግና ካድሬዎችም ከስድብ ውጪም የሚያውቁት ነገር የለም። ሀገር እየፈረሰ ነው። ቅድሚያ ሀገር ሰላም ይሆን፣ ሌላው ቀስ ብሎ ይደርሳል። ጥያቄዎችን መለሶ፣ ኑሮ ውድነቱ ህዝቡን እያማረረ ነው ሲባሉ ባንዳ የሚል ስም ነው የሚለጥፉት። ከእነዚህ ሰዎች ጋር እንዴት መግባባት ይቻላል? አሁን በቀጥታ ከብልጽግና ጋር መግባባት እንደማይቻል ወደ ገባቸውና መግባቢያው የትጥቅ ትግል እንደሆነ ወደ ገባቸው ወደ ጀግኖቹ መንደር እናልፋለን። መነሻውን ሙጃ ማርያም አድርጎ ወደ ወንዶቹ ቀጠና ለመግባት በሞከረው የአገዛዙ ኃይል ላይ ከባድ ጥቃት ተፈጸመ። በዚህ ጥቃት ሰባት ያገዛዙ ወታደሮች ሲደመሰሱ ከ17 በላይ የሚሆኑት ደግሞ ቆስለው ወደ ሙጃ ጤና ጣቢያ መወሰዳቸው ተሰምቷል። በሰሜን ወሎ ዞን መነሻቸውን የግዳን ወረዳ መቀመጫ ከሆነችው ሙጃ ከተማ ያደረጉ የገዢው ብልጽግና ቡድን አገልጋይ ወታደሮች ወደ ወንዶቹም ይብራና እንጃፋት ቀጠና እየተጓዙ ባሉበት ከባድ ጥቃት ተሰንዝሮባቸዋል ሲሉ የአፋ ባሀ በወሎ ህዝብ ግንኙነት መምሪያ ለሚዲያችን በላከው መረጃ አሳውቋል። ጥቃቱ የተፈ ፈጸመው ትላንት ሲሆን እኩለ ቀን ጀምሮም እስከ አመሻሹ ድረስ የተኩስ ልውውጥ መደረጉም ተነግሯል። በዚህም የጸረ አማራው አገዛዝ አገልጋይ የሆኑት ሰባት የመከላከያ ሰራዊት አባላት ሲደመሰሱ ከ17 በላይ የሚሆኑት ደግሞ ቆስለው ወደ ሙጃ ጤና ጣቢያ መወሰዳቸውን ነው ሚዲያችን ከህዝብ ግንኙነቱ መምሪያ ለማረጋገጥ የቻለችው። በብልጽግና ኃይል ላይ መብረቃዊ የሆነ ጥቃት በመሰንዘር ከባድ ኪሰራ ያደረሱት በአማራ ፋኖ ብሔራዊ ኃይል በወሎ ላስታም አሳምነው ስር የሚገኙት የጠራሪ ክፍለ ጦርና የተከዘ ክፍለ ጦር ሁለት ሻለቃም አባላት በጋራ በመሆን ነውም ተብሏል። ይህ በእንዲህ እንዳለ ምስራቅ እዝ አራተኛ ኮር 76ተኛ ክፍለ ጦር ስር የሚገኘው አንድ የሻምበላ አዛዥ ከነሙሉ ትጥቆም ፋኖን ተቀላቀለ። የአማራ ሕዝብን ዱላ እንኳን እንዳይዝ አድርገን ትጥቅና አስፈቷለን በሚል ንግግሩ በሚታወቀው በሌተናንት ጀኔራል መሐመድ ተሰማ በሚመራው ምስራቅ እዝ አራተኛ ኮር 76ተኛ ክፍለ ጦር አራተኛ ሻለቃ ስር የአንደኛ ሻምበል አዛዥ ሆነው ሃምሳ አለቃ ታደሰ ከነሙሉ ትጥቁ ፋኖን መቀላቀሉን ሚዲያችን ከአፋ ባሃ በጎጃም ኮሚኒኬሽን ጉዳይ መምሪያም ያገኘው መረጃም ያመላክታል። ይህ ሻምበል አዛዡ ወታደራዊ መገናኛ ሬዲዮንና ሌሎች ወታደራዊ ትጥቆችን እንደያዘ ነው። በአፋ ባሃ በጎጃም አንደኛ ክፍለ ጦር ስር የሚገኘውን ኮረኔል ታደሰ ሙሉነ ብርጌድን የተቀላቀለውም ተብሏል። ከሳምንታት በፊት በእዙም አዛዥ ሌተናል ጀነራል መሐመድ ተሰማ ትእዛዝ ሰጪነት በምስራቅ እዝ ስር ከኮር ጀምሮም እስከ ሻምበልና ጋንታ ድረስ የሚገኙ ወታደራዊ አዛዦች በብርሸለቆ በግር ባሳና በሐረር ወታደራዊ ጣቢያም ተገኝተው ፋኖን ለመደምሰስ ይጠቅማል ያሉትን የተለያዩ ወታደራዊ ስልጠናም ሲሰጣቸው መሰንበቱን ሚዲያችን ወታደራዊ ምንጮቹን ዋቢ በማድረግ መዘገቡም አይዘነጋም። ዛሬ ፋኖን የተቀላቀለው የሻምበል አዛዦም ፋኖን ለመዋጋት ይጠቅማል በሚል የተሰጠውን ወታደራዊ ስልጠና ከወሰዱት አመራሮች መካከል እንደሆነም ይታወቃል። መዋሸትና ማጭበርበር፣ ንጹሐንን በአሰቃቂ ሁኔታ መግደል፣ ማፈናቀል፣ ጽንፈኝነትንና ጦረኝነት መለያ ያደረገው የብልጽግና ቡድን ዙፋኔን ይጠብቅልኛል ያላቸው ወታደሮች ልክ እንደ እምቧይካብ እየተናዶም ፋኖን መቀላቀላቸውን ቀጥለዋል፣ ሲሉም የፋኖ አመራሩ ተናግረዋል። ይህ በእንዲህ እንዳለ የፋኖ ኃይሎች ደብረ ኤልያስ ከተማ መግባታቸው ተነገረም። በአፋ ባሃ ቀኝ ጌቴ ወፍቴ የንጉስ ስድስተኛ ክፍለ ጦር የብረሃኛው ቀስተ ደመና ብርጌድ ደብረ ኤልያስ ከተማ በመግባት ውጊያ አድርገዋል። በትላንትናው ዕለት ቀስተ ደመና ብርጌድ ደብረ ኤልያስ ከተማ ዘልቀው በመግባት ከብልጽግና ኃይል ጋር እጅ በእጅ በመግጠም ሙትና ቁስለኛም አድርገውታል ሲሉም የአይን እማኞች ገልጸዋል። በአውደ ውጊያው ሁለት የብልጽግና ኃይል ሙት ሲሆን በተጨባጭ መሃል አደባባይ ላይ ሬሳቸው ወድቆ መታየቱን የአይን እማኞች ተናግረዋል። ብዛቱ ያልታወቀ ሙትና ቁስለኛ በብልጽግና በኩል ሲመዘገብ ከፋኖ ኃይሎች በኩል ምንም አይነት የተሰዋም ሆነ የቆሰለ ኃይል እንደሌለ ነው የተረጋገጠው። በሌላ በኩል ጥምር ጦሩ ድል ተቀዳጀ። ይህ አማራ ፋኖ ብሔራዊ ኃይል አፋባሀ የአፋባ ወሎ ቀጠናና ሸዋ ቀጠና የሚንቀሳቀሱ አህዶች በጋራም የብልጽግናን ኃይል ድባቅ በመምታት ታላቅ ድል ተጎናጸፉ። ወሎ ቀጠና ለጅያ ሱኮር የጎፋ ክፍለ ጦር ቃኝ ቡድንና አንድ ሻለቃ ሸዋ ቀጠናም አጼ ኩናምላክ ክፍለ ጦር ሰባት ለሰባት ክፍለ ጦር በጋራ ጥምረት በመፍጠር በትላንትናው ዕለት ከንጋቱ 11 ሰዓት ጀምሮ ግሽራቤል ወረዳ የሚገኘውን የብርሃኑ ጁላን ሰራዊት ራሱን ጥምር ጦር ብሎ የሚጠራውን የበአዴን ሰራዊት ጨምሮ የብልጽግናን ኃይል በጥቅሉ ከበባ ውስጥ በማስገባት በርካታም የስርዓቱን አገልጋይ ኃይል የተደመሰሰ ሲሆን፣ የተረፈው የብልጽግና ኃይል አሁንም መውጫ መግቢያውን ጨንቆት ከበባ ጥሶ ለመውጣት ቢፍጨረጨርም በንስሮቹ የአማራ የቁርጥቃ ልጆች እየተወቃ ታፍኖ ይገኛል ሲሉ የመረጃ ምንጮች ገልጸዋል። በሰሜን ሸዋም አንጾኪያ ገምዛ ወረዳ በመኮይ ኃይል ለመጨመር ቢሞክርም የስቴጎማ ተራራ ክፍለ ጦር አባላት ወንድሞቻችን ሲታገሉ ዝም ብለን ናይም በማለት ወደ ገሽ ራቤል ሊጨመር የነበረውን የብልጽግናን ኃይል መኮን ላይ በሚገባው ቋንቋ ሲያጫውቱት ውለዋል። ለዚህ ነውረኛ ስርዓት በከንቱ ህይወታቸውን እያጡ ያሉ ያልነቁ አሁንም በከበባ ውስጥ ላሉ የስርዓቱ አሽከሮች በውጊያ ላይ ያሉ የአማራ ፋኖ ብሔራዊ ኃይል የሸዋ ቀጠናና ወሎ ቀጠና የክፍለ ጦር አመራሮች ከመሞት በሰላም ለፋኖ እጃችሁን ስጡ በማለት በድምፅ ማጉያም ጥሪ እያቀረቡ ይገኛሉ። ካልሆነ ከበባው የማትሰብሩት ነው፣ ትደመሰሳላችሁ የሚልም የምህረት ጥሪም አቅርበውላቸዋል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ብርጌድ ከብልጽግና ኃይል ጋርም በሶስት ግንባር ሲፋለሙሎ ሰፊ ድል ተቀዳጅቷል ተደርጓል። ይህ አብይ አህመድ መንግስት ከሰሞኑ ከመዲናዋ አፍንጫ ስር የሚገኘውን ከሰም ክፍለ ጦርን አጠፋለሁ በሚል ድንፋታም ከየመንገዱ የሰበሰበውን መከላከያ ነኝ ባይሆን ኃይል በገፍ ቢያስገባም የተስፋ ብርጌድ ጀግናዎች በዜሮ አምስት ቀበሌ ሻለቃ አንድና ጽናት ሻለቃ አንድነት ተቀናጭተው ባደረጉት ውጊያ የአገዛዙን ወታደራዊ ኃይል አከርካሪውን ሰብረው ወደ መጣበትም መልሰውታል። በተመሳሳይ ሰዓትና ጊዜ ወረራ ቢፈጽመም የፋኖን ኃይል አዳክማለሁ ብሎም ዜሮ ሰባት ቀበሌ ሰደ አሳ ላይ ውጊያ ቢከፍትም ሻለቃ ሶስት ባደረገ ውጊያ በርካታ ስልጣን አስጠባቂ ወታደር እስከ ወዲያኛው ሲሸኝ ብዙ ቁጥር ያለው ሰራዊት ቆስሎም በአምቡላንስ ሲጓዝም ውሏል። ወደ ጎንደር አልፋለሁ። በደቡብ ጎንደር ዞን እስቴ መካነ ኢየሱስ ልዩ ስሙም እለተ ድብና ተብሎም በሚጠራ አካባቢ ገብቶ የነበረው የብልጽግና ኃይል ወታደራዊ መራር ሽንፈትን እንዳጋጠመው ተሰማ። በትላንትና ሁለት ማለዳ ጀምሮ በተደረገም ትንቅንቅ ቁጥራ መሆናቸው በውል ያልታወቀም አስራ ሶስት የአገዛዝ ወታደሮች ሲደመሰሱ ተጨማሪ በርካታ ወታደሮችም ክፉኛ መቁሰላቸውን ሚዲያችን ከኮሮ ኮሚኒኬሽን መምሪያ ያገኘው መረጃም ያመላክታል። በዚህ ግንባር በብልጽግና ኃይል ላይ መብረቂያ ጥቃት በመፈጸምም ታላቅ ድል የተቀናጁት አፋባሀ በጎንደር ሜጀር ጀኔራል ውባን ታባተ አንደኛ ኮር ጉና ክፍለ ጦር ስር የሚገኘው የስቴደንሳ ብርጌድ አባላት መሆናቸውም ታውቋል። ምካነ ኢየሱስ ከተማ ምሽጉን ያደረገው ዛዙ ሰራዊት ከሌሊቱ ስድስት ሰዓት ድብና የተባለ ቦታ ላይ የአማራ ፋኖችን ለማፈንም ሙከራ አድርጎ ነበር። ድብና ቦታ ላይ ስድስት ፋኖች ኦፕሬሽን እንዲሰሩም ተልከው ነበርም። ለግዳጅ የሄዱት ፋኖችም ሻለቃ ብርቅየው ደምሴ፣ ሻለቃ ዳንኤል ደምሴም፣ አርበኛ ስመኝ ብርሃን፣ አርበኛ ሲሳይ ጸዳሉም፣ አርበኛ ጸጌ እና አርበኛ ታሪኮም ሲሆኑ በስድስት የአማራ ፋኖች ላይ ነው የአፈና ሙከራው የተደረገው የአገዛዙ ዙፋን ጠባቂ ወታደር እቅድ ስድስት ሰዓት ቢሆንም ቀድሞ መረጃ የደረሳቸው የውባን ግርፎች ቦታ ቦታቸውን ቅድሚያም ይዘው ነበረ። ለስድስት ፋኖች የተላከው አንድ ሻምበል ሰራዊትም፣ ጥበበኞቹ የጥበብ ልጆች ለሊት ስድስት ሰዓት ላይ የመከላከያ አብሬዎችን ደፈጣ ይዘው አሳልፈዋቸዋል። አብሬዎቹ ካለፉ በኋላም ብዛት ያለው የአገዛዙ ወንበር ጠባቂም ተቀጣሪ የፈለጉበት ቦታ ላይ መድረሱን ሲያረጋግጡ በቀጥታ የሩምታ ተኩስ ከፈቱባቸው። ታሪክ ተቀየረና፣ አፋኙን በምርጦቹ አማራ ፋኖች ታፈነ ቦታ ያዙት። የባየው መልካሙ ደሞች የብልጽግናን ኃይል በደንብ አድርገው ሲመቱት አገዛዞም ከእስቴ ተጨማሪ ኃይል ይድረስልኝ የሚል የተንበርካኪነት ድምፅ ሲያሰማ አጋዥ ኃይል ከኋላ መጣ። በዚህን ጊዜ የውጊያ ጥበብን በግብር ከአባቶቻቸው የረሱት ፋኖች እንደየ ሁኔታው ቦታ እየቀያየሩ ያፈናቸውን ኃይል በብቃት አፍነውታል። የብልጽግና ኃይል ሻለቃ ብርቃ የሆን ሻለቃ ዳንኤልን አፈንኩኝ ብሎም ከሁሉም ማቅጣጫም ጦሩን አስገብቶም ነበር። ከጋሰኝም ሆነ ከእስቴ የመጣው ኃይል አፈንኩኝ በሚልም ቋምጦ ነበር። ከሌሊቱ ስድስት ሰዓት እስከ ረፋዱም አራት ሰዓት ውጊያ የተደረገባቸው ቦታዎች ደስኳ ድብና ዳት፣ አዳራና አጎና ጓዝ፣ እንዲሁም ጥናፍ የተባሉ ቦታዎች ናቸው። በዚህም ብልጽግና ዶጋመድ ተደርጓል። የእስቴ ዴንሳው ብርጌድ መሪ ሻለቃ ብርቅዬ ደምሴ እንዲሁም ጓዶቹ ባደረጉት ብርቱ ተጋድሎ የብልጽግናን ኃይል አሳፍረውትና የአማራ ፋኖ ኃይሎች ደርሰውላቸው ከቀኑ አራት ሰዓት ቀጠናውን ለቀው ወጥተዋል። በዚህም የፋኖ ጸረ አፈና ስራ ፋኖዎች ጥሩ የሆነ ውጤትን ያገኙበት በብልጽግና ኃይል ቁሳዊና አካላዊ ጉዳት ያደረሱበት በብልጽግና ላይ የሞራል የበላይነት የወሰዱበትና በጥቅሉ የአማራ ፋኖ አይበገርነትን ያሳዩበት እንቁ ውጊያ ነው ሲሉ የፋኖ ኃይሎች ተናግረዋል። በሌላ ግንባር አንዳ ቤት ብርጌድ የአገዛዞነ ሰራዊት ከአንድ ቤት ወለሽ ተነስቶም ወደ ወፍ ጭማ ሲጓዝ ረኛ ሸንጎ የተባለው ቦታ ላይ በተወሰደ የደፈጣ ውጊያ የብልጽግና ኃይል ላይ ከፍተኛ የሆነ ኪሰራም ተከናንቦም እቅዱ ሳይሳካለት ተመልሰዋል። በትላንትና ሁለት አንድ ቤት ብርጌድ የአገዛዞነ ሰራዊት ከአንድ ቤት ደቡብ አቅጣጫም ገነተ ማርያም ላይ ከአማራ ፋኖ ጋር ውጊያ ሲያደርግም አርፍደዋል። በዚህ ቦታም በየትኛውም የአማራ ፋኖ መገኛ ቦታዎች ላይ የብልጽግና ኃይል ከፍተኛ የሆነ ኪሰራ እየተቀበለ ነው የሚገኘው። በተቃራኒው ደግሞ የአማራ ፋኖ ታጋዮች እየጠሩናም እየነጠሩ ነው የሚገኙት። የአማራ ሕዝብ ትግል መስመርም እየያዘ ነው ሲሎም የፋኖ ኃይሎች አሳውቀዋል። አርማሽ ተመልካቾች ከትላንትናው እየቀጠለ በመጨረሻም የገበሬዎችን ድምፅ እናሰማችሁ እናብቃም። የአማራ ገበሬዎች ማረስ አልቻልንም፣ መንግስት እንዳናርስ ከለከለን። ከዚህም አልፎ ንጹሐንን እየጨፈጨፈ ነው ሲሎም ድምፃቸውን እያሰሙ ነው። ትላንት ክፍል አሳይተናችሁ ነበር። ዛሬ ደግሞ ክፍል ሁለትን እንድትመለከቱ እየጋበዝን ተመልሰን እንገናኝ። ምናልባት ችግራችንን ለህዝቦችን ችግር እንዲጠይቅ ካለ ጥሩ ነው። ነገር ግን ይሄ መንግስት የመጨረሻ ጊዜ እኔ በወልጀስጥ ማድረግ ድሮስ እንዲያለት መንግስት አይቻሉት ህዝብ ለመበደል እንጂ ህዝብ ለመጥቀም የመጣ መንግስት አይደለም። ሲጀመር ጀምሮ በተለይ በአማራ ላይ ያለው ተጽዕኖ ከመር የበለጠ ነው። በአንድ በኩል እንዳይታረስ ያደርጋል ልንዘራ ዘርና በሬ ጠምደን ስንቀር አባሮ የሚሰድ መንግስት ምን አይነት መንግስት ነው? ይሄ አንድ ግለሰብ እንኳ ባልየ ግለሰብ ይሄን እርምጃ ይወስደው እና አልሙ ይባላል እንጂ ጥፉ ተጣፉ ይላል እ ተመልከቱ ወንድም ተወንድሙ እያዋጋስ ዛሬ ፋኖም የእኛ ልጅ ነው፣ መከላከያም የእኛ ልጅ ነው። እሱ እሷ አዋግቶ መጨረስ ይህ መንግስት ይባላል እንዴ? ደገሙ ወለጋን መንጥሮ የአማራ ህዝብ መንጥሮ ጫካውን ገብቶ እያመረተ ስምንት መቶ ኩንታል አንድ የአርሶ አደር እያመረተ ለገበያ የሚያቀርብ ህዝብ በሚሊዮን የሚቆጠር ህዝብ ተሰዶ ሲመጣ ምን እርምጃ ነው የወሰደ መንግስት? አንድም እንኳ የተመለከቱን ፍትህ የማይሰጥ አቤቱታ ፍትህ የማይፈታ መንግስት እንግዲህ ተመልከቱት። እንግዲህ ህዝብ ተማዳበሪያ ተለያይቶ ምንድን ነው ኑሮው የሚኖሩት? ከዘር ተላያቱ ማዳበሪያስ ቢሆን እሱ ከመጣር ልጅ ያለ ተሰቅሎ ዛሬ ድሃኮ አልገዛው። አንዳንድ ቀደም የቋጠሩ ባለፉት መንግስታት የቋጠሩ ሀብት የያዙ ሰዎች ናቸው ይገዙ ለዘር በቁ እንጂ እኮ ሌላው በፍጹም መግዣ አጡ ነው የቀረ። እና መንግስትማ ይህ መንግስትማ የሰውጣ ጉር እንደው ቆጥሮ ይጨርሳል። እሱ የሚያመጣው በህዝብ ላይ በደል ኢትዮጵያ ነጣጥሮ ብሄር ተብሄር የሚያዋጋ የሚያጋድል መንግስት ከምን ነው የሚፈጠ እንደዚህ ኢትዮጵያ እውነት ኢትዮጵያ የሞተች እና በጣም ተቆጥሮ ማያልቅ፣ ዛሬ ድገሙ እንግዲህ ፍትህ አላመጣ ሲል ጥያቄ አልመለስ ሲል ህዝብ ደግሞ ጥያቄ አልመለስም ብሎ ሲጣላ እንኳን ማያውቅ መንግስት ነው። ጥያቄ የማይመለስ ፍትህ የማይሰጥ መንግስት ምን መንግስት ነው? ስለዚህ ነው ህዝቡም ህው ብሎ የተነሳ በሱ ምክንያት። ክላልን አንወድህም ሲባል እንኳን ማያውቅ ምን አለ ይችላል እና ዛሬ ህዝቡ ባዘን ላይ ነው ያለ። ተመልከቱ እዚህ ላይ አስራ አምስት ሰው አስጨቅጭቆ አንድ ቀን እንደ ዳቦ አስቀብ ያስቀብረነ ደራርበን እንደ ዳቦ የቀበር ነው። አስራ አምስት ወንድም ነው ያሳጣን። ተመልከቱ እዚህ ያሳያል። ምንም በቃ አርሶ አደር ተበሮቻቸውና ከምሽቶቻቸው ከመሬታቸው ጋር ብቻ የሚተዳደሩ ሰሳሶም የሚተዳደሩ አስራ አምስት ጻን ያስገድሉ አንድ ቀን እንደ ዳቦ ነባብርን የቀበር ናቸው። ከዚያ ተመለሱ። ህዝቡ ባዘን ላይ ነው።

ክላሽ መሳሪያ ወሰደብኝ። እንግዲህ 160 ሺህ ብር የገዛኋትን የወሰደብኝ 160 ሺህ ብር የኔ የድሀው ብዙ ይጠቅማኝ ነበረ፣ ወይም ገንዘቡን ቢሰጠኝም ያ ያ እሱም ስግነው ነበር። በነጣህ አይደል እና ዛሬም ቢሆን ወደፊት እኔ እንጃ፣ ህዝቡ ባዘን ላይ ነው ያለ። እንዲያው እውነት መንግስት ከልቶ ሌላ ለህዝብም ያዘነና ለልማት መንግስት ይመጣልናል ብለን ባዘን ላይ ነን። መዳን ሃኒዓለም እየረዳን ነው ይረዳናል ብለን እናስባለን። ሀዘናችን ትካዜያችን በጣም በጣም የናረ እና ተቆጥሮ አያልቅም። በደሉ ተቆጥሮ ዛሬ እንዲሆን እኮ እንግዲህ በጣም ገበያ ላይ ስነድ እኮ ሳይታሰብ ሰው ይታሰብ ገበያ ላይ እራስሽ እንግዲህ ተመልከቱ። ለምን ከዚህ በደራት ዘራም ተብሎ ተከልሎ ብዙ ገበሬ ተባሯል። ቢያንስ በሺ የሚቆጠር ገበሬ ተባሯል። ብሮቹን አስጎትቶ ወደ ቤቱ እያለቀሰ መጣ እንባውን እያበሰ ዘሩንም ዘሮቹንም ተሸክሞ መጣ። በምን ምክንያት ነው እንዳትዘሩ ያደረገው? የእኛ መናሃሪያ ነው፣ ለምን ትዘራላችሁ? የእኛ መናሃሪያ ነው የሚሆን ከዚህ በዳር አዘሩም ተብሎ ተዘራ የተከለከለ የታገደ እኛ መውረሯጫ ነው የተከለከለ ይዘን ማዳበሪያ